በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ቤተሰቦች ወገኖቻችን፣ እግዚአብሔር ፍጹም ሰላም እንደምን አላችሁ? እንኳን ለአራተኛው እሑድ ለመጻጉዕ በዓል መታሰቢያ አደረሰን። እንደ እግዚአብሔር ፈቃድ መጻጉዕን በሚመለከት እንማራለን። እግዚአብሔር እንዲያስተምረን ፈቃዱ ይሁን። ከዚያ በፊት አንድ ዜማ አላሰማችሁም። በሰንበት ተወ ኢየሱስ ይቤሎ ተንሥእ

ማለት ድውይ፣ የታመመ፣ ህመምተኛ ህሙ ምህረትን የሚሻ በልዩ ልዩ መልክ የታመመ ጽውስ የሆነ ሰውነቱ የሰለለ መነሳት የተሳነው የሚል ትርጉም ይኖረዋል። እንግዲህ እዚህ ላይ በዚህ ለተሰነበት የሚታወሱት ጌታ ኢየሱስ ክርስቶስ ድውያንን እንደፈወሰ ድውያነ ድውያነ ስጋን በተአምራት እንደፈወሰ የሚዘከርበት ነው። ሁሉም ድውያን በዚህ ዕለት መታሰቢያ ተደርጎ የፈውሳቸው ስርዓት እግዚአብሔር እንዴት እንዳዳናቸው ትምህርት ይሰጥበታል፣ ይታወስበታል፣ ይዘከራል። በተለይ መጻጉ የሚለውን ስያሜ የምናገኘው ሰላሳ ስምንት ዘመን በደዌ ዳኛ በአልጋ ቁራኛ ተይዞ የነበረን ሰው የሚያዘክርልን የዮሐንስ ወንጌል ምዕራፍ አምስት ነው። እና ምዕራፍ ላይ የሚነግረን ጌታ ኢየሱስ ክርስቶስ ወዝ ከሆነ በአሎሙ ለአይሁድ አርገ ጊዜ ኢየሱስ የአይሁድ በዓል በሆነ ጊዜ የፋሲካ በዓላቸውም ይላል። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደ። እንግዲህ ሁለተኛ ፋሲካ ነው ይላል። አይ ያንስ አይደለም። ነገር ግን በውስጥ የሚያመጡት በዓል አላቸውና በሆነ ጊዜ ወደ ኢየሩሳሌም ወጣ። ወቦ ውስተ ኢየሩሳሌም መጣት ዘጵሮጳጥቄ ቅልንትራ ይላል። ቅልንትራ እንግዲህ በኢየሩሳሌም መጠመቂያ ነበር። ጵሮጳጥቄ የሚሏት ዘፈውስ ዘበዓል ዘመሷይት የምትባል እንግዲህ ወይ ልዋስማ በብራይስት ቤተሳይዳ፣ በብራይስት ቤተሳይዳ። ቤተሳይዳ ማለትም ቤተሳይል ማለት ነው። የምሕረት የይቅርታ ቤት ነው። መጠመቂያ ነበር ይላል። በዚያ መጠመቂያ ብዙ ድውያን ነበሩ። አምስት ምህዋር ነበራት፣ አምስት ህዋር ነበራት መጠመቂያዋ። ሐንካሳን ድውያን፣ እውራን፣ ጽውሳን፣ ለምጻሞች ነበር እዚያ አምስት ደዌ፣ በልዩ ልዩ መልክ ደዌ ያለባቸው አምስት አይነት ደዌ ያለባቸው ሰዎች በዚያ ነበሩ። እንግዲህ በዚህ በቀዳም በቀዳም ዕለት ወይም በዕለተ ሰንበት አንድ አንድ ድውይ መልአከ እግዚአብሔር ወደዚህ ውሃ ወይም መጠመቅ ጊዜ ውሃው ይናወጥ ነበር። ሲናወጥ ቀድሞ ወደ ውሃው የወረደ አንድ ድውይ ይፈወሳል። ቀድሞ የወረደ ቀድሞ የወረደ እንግዲህ ለምንድን ነው መላኩ ውሃው የምናወጡ ቢሉ የመጀመሪያው መላኩ እንደመጣ ኃያል መልአክ የእግዚአብሔር የምሕረት መልአክ እንደተላከ ለመናገር፣ ሁለተኛው ደግሞ ፈውስ እንደሚደረግ ፈውስ እንደሚደረግ ማሳየ ነው እና ካለበት ደዌ ይድን ዘንድ ጠማቂ እግዚአብሔር ፈቅዶለት ነበረ። ለምንድን ነው አንድ አንድ ድዌ ብቻ የሚፈወሰው የሚለውን ሊቃውንት ሲያትቱት ኦሪት ይላል በጊዜው ፍጹም ታምራት የሚደረግባት አልነበረችምና ፍጹም የነፍስ ደዌ የሚደረግባት አልነበረችም እና እስመ ኦሪት መንፈቀ ፍጻሜ ወህዳጥ መክፈልት እንዲላት በኦሪት ፍጹም ድነት ማሳያ ነው። በዚህ ቦታ 38 ዘመን በደዌ ዳኛ የተያዘ ሰው ነውምቶ ትፈቅድ ግኑ ትያው አለው። ልትድን ትወዳለህን ብሎ ጠየቀው ይል እሱም ደግሞ አወ ጌታዬ፣ በሆነ ጊዜ የሚያወርደኝ ሰው የለኝም፣ መዳንስ እወዳለሁ አለ ያል ጌታው ባለቤቱ ኢየሱስ ክርስቶስ ያውቃል። ለምን እንደዛ ብሎ ጠየቀው ቢሉ፣ ጌታ ኢየሱስ ስለ ሁለት ነገር ጠይቆታል። አንደኛ አላዋቂ ስጋን እንደለበሰ ለማጠየቅ አኮ እያይምሮ ወአተ አላ ከመያ መካነ መካና ቤቱ አምር አመረ ወአተ የሚያውቁ ነው የማያውቁ ነው ሳይሆን የሚያውቅ ስጋን እንደተዋህደ ስለ ስጋ ባህሪ ይገልጽ ዘንድ ልትድን ትወዳለህን ብሎ የሰውየውን ፈቃድ ጠየቀው። አወዳለሁ እንደሚለው ያውቅ ነበር። ሁለተኛው ደግሞ አስፈቅዶ የሚያድን የሚፈውስ አምላክ መሆኑን ያሳያል። በኋላ አስመስክሮ መስክሮበት የሚሰጠው እንደሆነ ስለሚያውቅ እኔ አድነኝ አላልኩት እራሱ አዳነኝ እንዳይል አስፈቅ ስለወደደ ባለቤት ጌታ ኢየሱስ ክርስቶስ ልትድን ተወዳለህን? አለው እሱም አወዳለው ሲል ተንሥእ ንሣእ ዓራተከ ወሑር፣ ተነስ አልጋህን ተሸክመ ሂድ አለው። ዝም ብሎ ተነስ አላለውም፣ አልጋህን ተሸክመ እንዲያውም ሊቃውንት ብረት አልጋ ነበር ይላሉ። ጌታ ሲፈውስ አሰረ ለምጽ የሌለበት ድካም የሌለበት አድርጎ ፍጹም ድነትን እንደሚፈውስ ለማጠየቅ አልጋን ተሸክመ ጓዝን ይዘ ጨርሰ ጠቅለ ፍጹም መዳህንን እያስመሰከ ሂድ ሲለው አልጋን ተሸክመ ይሄዳል እና ተሸክመው ይሄደ ይላል። ሌላውን እናንተ ታነቡታላችሁ። ያዝላ ምን እንዳደረገ፣ በጌታው ላይ ምን እንዳመፀ፣ ምን እህል ታበሉ አጸፋውን ምን እንደመለሰ እናንተ እዛ ላይ ታገኙታላችሁ። እንግዲህ እዚህ ላይ ሊነሳ የተወደደው ነገር ጌታ ኢየሱስ ክርስቶስ ተአምራት ማድረጉ አምላክነቱ ባህሪ ስለሆነ ትልቁ ጉዳይ ግን ሊነሳ የተፈለገው አምስቱ ህዋራት የተባሉ አምስቱ ጾታ ምእመን የአማኞች አምስት ጾታ አላቸው። ወራዙት፣ ህፃናት፣ አረጋውያን ሴቶችና ካህናት ያለንና የአምስቱን ጾታ ያሳያልን እንዲሁም የአምስቱ አይማደ ምስጢር ተብለው ይተረጉማል። ስለዚህ በዚህ ጸንተው የሚኖሩ አማኞችን በነበስበስ ጋር ሊያድን የመጣ ሊፈውስ የመጣ ጌታ መሆኑን ሊያሳይ ዘንድ ነው። ከዚህ ፆታ ውጭ የሆነ አማኝ የለም። በእውነቱላችንን እንዲያው ቆም ብለን ካሰብነው ድጎ ያናል በስጋ የታወቀ ሐኪም ያስረዳን ሐኪም ያረጋገጠልን ደዌ ባይኖረን እንኳን በሀሳብ በሕሊናችን በውጣ ወረድ የታመምን በጭንቅ የታመምን አይገባ ነገር የታመምን በልዩ ልዩ መልክ ድውያን የሆነ እንዲያው በስጋ እንኳን ጤናማዎች ነን ብንል በነፍስ የታመምን በኃጢአት የታመመ። ስለዚህ እኛን ሊያድን የመጣ ጌታ ኢየሱስ ክርስቶስ ልትድን ትወዳለህን ብሎ ይጠይቀናል። መጀመሪያ እያንዳንዳች አዎ፣ መቼም አይወድ የለም፣ በነፍስን በስጋ ልድን እወዳለሁ በል ከተሸክመ ሂድ የነበርክበትን አራተ ዝንጋኤህን፣ መዘናጋትህን፣ በኃጢአት ወድቀህበት የነበረውን ከእግዚአብሔር የተለየህበትን መኝታህን እንዲሁም ከእግዚአብሔር ፍጹም የራክበትን ሌት ተቀን በመተኛት ከእግዚአብሔር የተለየህበትን ማንነትህን፣ ስንፍናህን አርቅ ይዘህ ሂድ አዲስ ብሎ እንደማለት ነው እና ሁላችንም ቢሆን በደዌ ዳኛ ያንን እና አምላካችን ሊፈውሰን እንደመጣ ወንጌሉ ምስጢራዊ ተጓሚ በነብስ በሥጋ እንዲፈውስ ሀገራችን ቤተክርስቲያናችንም እንዲፈውስ በተለይ ሀገራችን ህምምት ነች ቤተክርስቲያናችን ለሰዎች ለድውያን በነብስ በሥጋ ምህረትን ቸርነትን ደህነትን ጤናን ብታወርስም እሷም ደግሞ በውስጧ ብዙ ችግሮች አሉባት እና እንዲጎበኝልን የአምላካችን ፈቃዱ ይሁን ትምህርቴን ሳጠቃለሁ ሁለት ድውያን የሚዘከሩበት የፈውስ ዕለት የድህነት ዕለት ተብሎ የሚዘከርበት ነው። ቅዱስ ያሬድን በልዩ ልዩ ምስጋና የያንን ትርጓሜ እያመጣ የተፈወሱ ድውያንን እግዚር ያደረገው ስለ ፈውስ ስለ ደዌ ከብሉይ ከአዲስ አድርጎ በምስጋና እንድናመሰግንበት አቅርቦልናል። እናንተ አስፍታችሁ አበብ ስለ ነፍስ ስለ ስጋ ነው፣ በብዛት ትረዳላችሁ። በነፍስ ስጋ የሚፈውሰን አምላካችን ሁልጊዜ ጤናሞች እንድንሆን በነፍስ ስጋ እንዲፈውሰን እንድጠብቀን ሱባችንን በሰላም እንድስፈጽመን ፈቃዱ ይሁን።